ጌታቸው ረዳ፣ ከጦር አዝማችነት እስከ ፖለቲካ መገለል። ለሁለት ዓመት በቆየው የትግራይ ጦርነት ወቅት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን እየቀረቡ የክልሉን ሁኔታ ሲያስረዱ የቆዩት በኋላም የክልሉ ጊዜያዊ አስተዳደር ተደርገው በጠቅላይ ሚኒስትር ዐብይ አሕመድ ተሹመው የነበሩት አቶ ጌታቸው ረዳ አሁን እንዳሮጌ ቁና ተጥለዋል። ሲመሩት ከቆዩት ፓርቲም ገለል እንዲሉ ተደርገዋል። የአቶ ጌታቸው መገለል በሕወሓት ውስጥ ስላለው ጥልቅ ክፍፍል፣ ፖለቲካዊ አሻጥርና የስልጣን ፍትጊያ የሚያሳይ ነው። ይህ ደግሞ ከጦርነት በኋላ ወደ ማገገም መስመር የገባውን የትግራይ ክልል ላይ መጥፎ ጥላውንም አጥልቷል። ከአዲስ አበባ ዩኒቨርሲቲና ከአላባማ ዩኒቨርሲቲ የተመረቁት የሕግ ምሁር የሆኑት አቶ ጌታቸው ረዳ በትግራይ ጦርነት ወቅት የህወሓት ቃል አቀባይነት ሚና ከመጀመራቸው በፊት የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ሚኒስትር እንደነበሩ የሚታወስ ነው። ደም አፋሳሽ ግጭቱን ያስቀረው የፕሪቶሪያ ስምምነት እንደ ኤውሮፓውያን አቆጣጠር መጋቢት 2023 ከተፈረመ በኋላ አቶ ጌታቸው የትግራይ ጊዜያዊ ክልላዊ አስተዳደር እንዲመሩ ተሹመውም ነበር። ሹመታቸው በግጭት ለደቀቀችው የትግራይ ክልል የለውጥ እርቀ ሰላምና አዲስ ምዕራፍ ምልክት ተደርጎ ተወስዶም ነበር። ተስፋው ግን ዘላቂ ሊሆን አልቻለም። ምንም እንኳን አቶ ጌታቸው ክልሉን ለማረጋጋትና ተጠያቂነትን ለማስፈን ጥረት ያደረጉ ቢሆንም በራሳቸው የፓርቲ አባላት ከመገፋት አላዳናቸውም። የተለያዩ ምንጮች እንዲሁም በተለያዩ ጊዜያት ራሳቸው አቶ ጌታቸው እንደገለጹት ከሆነ በዶክተር ደብረጽዮን የሚመራው ቡድን ከስልጣን እንዲወገዱ ከፍተኛ አስተዋጽኦ አድርጓል። በአቶ ጌታቸውና በዶክተር ደብረጽዮን ቡድን መካከል ያለው ግጭት ተባብሶ ትልቅ ደረጃ ላይ የደረሰው ፓርቲው ምክትል ሊቀመንበሩ አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት ባልተገኙበት 14ኛውን ድርጅታዊ ጉባኤ ባካሄደበት ጊዜ ነው። እንደ አውሮፓውያን አቆጣጠር መስከረም 2024 ሕወሓት አቶ ጌታቸው ረዳን ጨምሮ ሌሎች 15 ከፍተኛ ባለስልጣናትን ከፓርቲው አባረረ። ፓርቲው ለመባረራቸው ምክንያት አስተዳደራዊ ችግሮች ናቸው ይበል እንጂ ለጉዳዩ ቅርብ የሆኑ ሰዎች በፓርቲ ውስጥ የተፈጠረውን የስልጣን ግብግብ እንደ ምክንያት ያቀርቡታል። አቶ ጌታቸው ረዳ ራሳቸው ተቀናቃኛቸውን በፖለቲካዊ አሻጥር ከመክሰሳቸው ባሻገር የፓርቲው አክራሪ አባላት እንዲታሰሩ ይፈልጉ እንደነበር ይገልጻሉ። ሞታቸውንም የሚሹ ኃይሎች እንዳሉ ይነገራል። አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳዳሪነት መነሳታቸው ስለ ክፍፍሉ እንዲሁም በክልሉና በፓርቲው ውስጥ ስላለው ችግር አፍረጥርጠው እንዲናገሩ እድሉንም ሰጥቷቸዋል። በፋና ቴሌቪዥን ጣቢያ ቀርበው በሰጡት ቃለ ምልልስ ላይ በህወሓት ውስጥ ተሸሽገው ያሉ አመራሮች የወንጀል ድርጅት እየመሩ ይገኛሉ ሲሉ ወቀሳቸውንም አቅርበዋል። በፓርቲው ውስጥ ስላለው ሙስናና ዘረፋ፣ ህገወጥ የወርቅ ማዕድን ሥራ እንዲሁም የሰብአዊ እርዳታ ምዝበራ በዝርዝርም ተናግረዋል። በህወሓት ውስጥ ያሉ አመራሮች ከኤርትራ ባለስልጣናት ጋር በመተባበር ክልሉን ወደ ዳግም ግጭት የመክተት ፍላጎት እንዳላቸው ይህም ፍላጎታቸው በተዘፈቁበት ዘረፋና ወንጀል ተጠያቂነት እንዳይመጣባቸው ከመፈለግ እንደሆነም አብራርተዋል። እነዚህ የፓርቲ አባላት በጦርነቱ ወቅት የወሰኗቸው ውሳኔዎች በክልሉ አስገድዶ መድፈር፣ መፈናቀልና የጅምላ ጭፍጨፋ ሲሉ የገለጹት አሰቃቂ ድርጊቶች እንዲፈጸም አስተዋጽኦ አድርገዋል ሲሉም ወቅሰዋል። የክልሉ አለመረጋጋት ቀጥሎ በኋላ ላይ የፌዴራሉ መንግስት በጉዳዩ ላይ ጣልቃ እንዲገባ ተገዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ኤሮፓውያን አቆጣጠር በ2025 አቶ ጌታቸው ረዳን ከኃላፊነት በማንሳት በምትካቸው ጄኔራል ታደሰ ወረደን የክልሉ ጊዜያዊ አስተዳዳሪ አድርገው መሾማቸውም የቅርብ ጊዜ ትዝታ ነው። ምንም እንኳን አቶ ጌታቸው ረዳ የጠቅላይ ሚኒስትሩ ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ተደርገው የተሾሙ ቢሆንም ብዙ ታዛቢዎች አቶ ጌታቸው የፖለቲካ ግዞት ወይም ፖለቲካል ኤግዛይል ነው የደረሰባቸው ይላሉ። አሁን አቶ ጌታቸው ረዳ ሲያገለግሉት የቆዩት ፓርቲን ዋነኛ ተቺ ሆነው መጥተዋል። በፓርቲ ውስጥም ካለማን አለብኝነት ወንጀል እየተፈጸመ ይገኛል የተቃውሞ ድምፆችም እየታፈኑ ነው ሲሉ ስጋታቸውን እየገለጹ ይገኛል። በአቶ ጌታቸው ረዳ ላይ የደረሰው ትግራይ ከጦርነቱ በኋላ የገጠማትን ሰፊ ፈተናዎች ማለትም በክልሉ ለውጥ በማምጣትና ስልጣንን በማስጠበቅ መካከል፣ በሰላም ግንባታና ጦርነት ወይም ሚሊታሪዝም መካከል፣ በግልጸኝነትና ስር በሰደደ የፖለቲካ ቁጥጥር መካከል ያለውን ፈተናዎች በከፊል የሚያሳይ ነው። የአቶ ጌታቸው ረዳ ደጋፊዎች የሪፎርም አጀንዳ በማቀንቀን ለውጥ ከማይፈለገው የቆየው ኃይል ጋር የተጋጨ ነው ይላሉ። ተቺዎቹ የስልጣን ግብ ግቡን ለማሸነፍ ያልቻለ ስልጣን ፈላጊ ነው ሲሉም ይተቻሉ። ይሁንና በየትኛውም ጎን ቢቆም የአቶ ጌታቸው ረዳ ከስልጣን መወገድና የህወሓት ተቺ ሆኖ መውጣት በህወሓት ውስጥ ያለውን ስር የሰደደ የውስጥ ተቃርኖ በግልጽ እንዲታይ ያደረገ እንዲሁም የወደፊቱ የትግራይ የፖለቲካ አካሄድ ላይ ጥያቄ እንዲኖር ያደረገ እንደሆነም ያሳያል። ይህን ሁሉ ዓመት የታገልኩት ጥቂት ሰዎች ትግሉን ጠልፈው የሥልጣንና የትርፍ መጠቀሚያ አድርገው ለማየት አይደለም ሲሉ አቶ ጌታቸው በአንድ ወቅት ተናግረዋል። አሁን እንዲገለሉ የተደረጉት አቶ ጌታቸው ረዳ ውስብስብ ሰው ናቸው። ለውጥ አራማጅ የውስጥ ሚስጥር ነጋሪ ወይንስ በውስጥ የፖለቲካ ጦርነት ሰለባ የሆኑ ግለሰብ ጊዜ የሚፈታው ጥያቄ ነው በማለት የመሰረት ሚዲያ ጌታቸው ረዳ ከጦር አዝማችነት እስከ ፖለቲካ መገለል በሚል መሰረት ሚዲያ ያጋራትን ዘለግ ያለች ጽሑፍ አገባደደን። ተፈጽሟል። አዎ በፈጽሙን ማመን አለብኝ። መጠየቅ ካለብን ጠየቅም ከሚሉት ሰዎች ውስጥ ነኝ። በጠፋው ጥፋት ልክ መጠየቅ ካለብን መጠየቅ አለብን ከሚሉት ውስጥ ነኝ። አብራችሁን ስለነበራችሁ ልባዊ ምስጋና ይድረሳችሁ እያለን እነሆ ለሰዓቱ ያሰናዳናቸውን መረጃዎች በዚሁ አጠናቀቅን። ሰላም ለሀገራችን፣ ሰላም ለምድራችን።